እንደት እንደተሻገርክ ንገራቸው፣ እስኪ። እናገራለሁ ቻልኩት ያህል ትንሽ ቋንቋ ስለምቸገረኝ፣ ምንድን ነው የምችለው? ኦሮምኛ ነው። ቆይ በምን ኦሮምኛ መስክር እና በአማርኛ ትመሰክር አለ የሚጠይቅ የነበረ እግዚአብሔር ክብር ለእሱ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ያደረግልኝ ነገር በጣም ትልቅ ነው። ብናወራ ብንተርከው ሀያ አራት ሰዓት አይበቃኝም። የቻልኩትን ያህል እናገራለሁ።

ሴናንቆ በዱ ከ ቱ ተስፋ በቆረጥኩበት ታሪኬ ሊበላሽ ባለበት ቦታ ላይ ዋቀይ ደፌነቀ እግዚአብሔር ደረሰልኝ

ጭዙ እንደንደው መተኛት አልችልም። ኛታ እንደንደው መብላት አልችልም። ዱበተችው እንደንደው መናገር አልችልም። ችግሬን ራሱ በአፌ አፌን ከፍቼ

ከሰበደ መነ አራት ጊዜ ራጅ ከተነሳሁ በኋላ በውስጥ ምንም አይነት በሽታ የለም። የመንግስት ስራ ሰራተኛ ነኝ። ከናፍ ከስራ በህመም ምክንያት ሐኪም ቤት ምንም በሽታ የለም አሉኝ። እኔ ግን ታማሚ ነበር፣ ተሸክሞኝ ነው እዚህ ቦታ የመጣሁት። ያን ነኝ። በአንድ ጎን መተኛት አልችልም፣ በሌላኛውም ጎን መተኛት አልችልም። ወደፊትም ብተኛ መተኛት አልችልም፣ ወደኋላም ብተኛ መተኛት አልችልም።

ጥማትን የሚያውቀው የተጠማ ነው። ረሃብን የሚያውቀው የተራበ ነው። ህመምን የሚያውቀው ደግሞ የታመመ ነው። እግዚአብሔር ምስጋና ይግባው። እኔ ከሞት ተረፌአለሁ ልጎ እዛ ቤት መጥቼ ብዙ ጊዜ ተቀምጫለሁ። የዋቀዮ እጅከና አርጉንጀራ እግዚአብሔር ሆይ አይኖቼ ይመልከቱኝ ይላለሁ። እነኛታ እነ ጉባ ይበላኛል፣ ያቃጥለኛል፣ እነ ወራና ይወጋኛል። በቃ በቆና አንቀፉ እረፍት የለኝም። የዋቀ የጅከና አርጉንጀ እግዚአብሔር ሆይ አይኖቼ ይመልከቱኝ ብዬ እጸልይ ነበር። እነምን ዋቀ የሁት እኮ አከረቱ ደቤ አንድም የሚጸልይልኝ እግዚአብሔር ሰው አጣሁ

ምክንያቱምኔ በጣም የተጎዳው ሰው ነ ምናልባት እንኳን ሀጢአት በውስጤ ቢኖር በደላይን ይቀርበለኝል ነበርሶስተኛ ቀን እዚህ ቤት ስመጣእዛ ጭ እያልኩሳለህ አንተ ሰው እና አለኝ እግዚአብር ነብይ እፎ ያልኩኝ የእግዚአብር ሰው እጁን እንዲጭንብኝ እፈልግ ነበረ። በቃ እሰ ቦዴ አስት ነው። አሜ ወደዚህ ጠራኝና ልብስን ከላይ ላይ አወለቀ ነመ ከየሆን ተኤ ነመ ነብዩ፣ እኔ እግዚአብሔር ሰው ከሆንኩ ሰውን ልብሱን አወለቀ እና ዘይት አፍሶብኝ ይሄ ሰው ይፈወስ ብሎ ጸለዬልኝ። ወደ ቤት ገባው

ወደ ዋቀዮ ነማሞከሳ ነማቀባ ነማናቃሲ እግዚአብሔር ከሰው መካከል ሰው አለው። ለኔ ሰው አስነሳልኝ። ኦገን ሲና ኦገኑ ወላፊንኮ አላፊ ከሚመራኝ ያለቃዬ አኔ ዶኩሰቹፊ እንዱራከኤ እንያራኑፊ እኔ እንደታመምኩኝ እሱ መነሳቱና እኔ መታመሜ አንድ ጊዜ ላይ ሆነ። እናምንኩኒ ኦፍ ጀለነቀቢ እሄ ሰው አስጠጋኝ። ዮት አርያሙ ከዱራና ተሪያማ ያለም መነቁርቻ ዴሚ አመንቲ ቀብዱ ወይ ዋቀዮ ከረዱት ኮቶጂ ነጋፈዱ ነምን ቶኮ ሲም ብልብል መነት ገሊታ ጀዴ ደሞዞ ና ከፈለ መነት አዲሱ አለቃ ደሞ አንተ ከምትባረር እኔ ቀደም ይባረራሉ ብሎ እንደ ፈለክ ታክም ታክመስ፣ ክትመለደደ ደሞዝ አይቋረጥም ብሎ ይከፍለኝ ነበር።

ከስራዬ ልባረር ነበር። ያን ሁሉ እግዚአብሔር አሳልፎኝ ይሄ ወደ ስራዬ ተመልሻለሁ። ቤቴም ሰላም ነው፣ ልጆቼም ሚስቴም ሰላም ናት። ጌታን አመስግኑልኝ። እንደዚህ ስነግራችሁ ቆሜ ማመስገን የለብኝም። ተንበርክኬ ነው ማመስገን ያለብኝ።

እኔን ያሰበኝ እግዚአብሔር እናንተን ያስባል። እኔን የረዳ እግዚአብሔር እናንተንም ይረዳል። ከሰው እኩል ያስቀመጠኝ እግዚአብሔር ከሰው እኩል ያስቀምጣቸዋል። ተስፋ አትቁረጡ። እግዚአብሔር በትንሽ ነገር አይለካም። እኔ ግን በበሽታዬ አጉረምርም ያለውእግዚአብሔርን አመሰግናለሁ። ባወራ በጣም ብዙ ነገር ማውራት ይችላልሰዓታችሁን ግን ለመቆጠብ አሳጥሬን የተናገርኩትኝ እንደ በሽታዬ ሳይሆን እንደ ሰዓታችሁ ነው ያወራሁት።

ወንጌላዊ ነነማ ልፈ ነ ነ ፍገሪተ ነ ክፍለ ሀገር ላይል ሰዎች በትሕትና ወንጌላውያን ፓስተሮቻችን ከእኛ ጋር ስለ ሞታችን ሳይጸየፉን ተንበርኮ ሲጸልዩ ያየሁት፣ እዚህ ከተማ ግን ያየሁት ይሄን ነቢይ ብቻ ነው። ስለዚህ ብዙ ቦታ ሂጄ ስላየሁ ነው የምመሰክረው። እዚህ ነው የእግዚአብሔርን ሰው ያየሁት። እውነቴን ነው መንገራችሁ። እግዚአብሔር ጨምሮ ጨምሮ ይባርከው ጸጋ ላይ ጸጋ ይጨምርለት እድገቱ ከፍ እያለ ይሄድ በመንፈስ ቅዱስ ከፍ ይበል በሁለንተና በምስራቅ በምዕራብ በሰሜን በደቡብ እግዚአብሔር ያስፋፋው

መስዋዕት ይዤ መጥቻለሁ። ትልቅ ሆኖ ሳይሆን ነገር ግን ዘር መዝራት እፈልጋለሁ። ትንሽ ነው፣ ግን ይሄን ስጦታ የመጣሁት ለነብይ ለራሱ ነው። መጥቶ ይቀበልልለተ

መቃ ክርስቶስ ይህን ኦሎለንቀባ ገለተንቀባ አሜን። ይህ ሁሉ ክብር ተጠቅልሎ ለአንተ ይሆንልን። ቤታ ሆይ አንተ በእኛ ሠራህ፣ ከእኛ የሆነ አንዳች የለምና ክብሩን ጠቅልለው ውሰደው። የታናናሾች የእኛም ባህሪያ ጩኸቶች አክብረ የሰማህ እግዚአብሔር በኢየሱስ ክርስቶስ ስም ክብሩን ለአንተ ሰጠን። ተገኝልና አልን። በጉባኤ መጣህ፣ ሰራህ፣ ፈወስክ። ለዚህ ሰው ደግሞ ጌታ ሆይ የነፃነት ምልክት አደረግ፣ እጅ ታየ ለዓለም ሁሉ ኢየሱስ ፈወሰኝ እያለ የሚመሰክርበት ይሁንልህ። ባረክም፣ ፈውሱ ለዘላለም ይጽና። ሕያው ድንጋይ ይሆን ሕያው ምስክርህ በእጅ ተዳሰሰ፣ ለሌላ ክብር አብቃው። ባርከናል ቤቱና እሱ በልልታ በጩኸት ለኢየሱስ ጋና ለብይ ጩፋ ኬሲ አገልግሎታችንን ሰብስክራይብ እያረጋችሁ ስለመደግፉ እናመሰግናለን። እኛን ጸልያለን። ኢየሱስ ይፈውሳል። ቺሰስ ፖርት ቲቪ